ህይወት የልጅ አጋች ሳሮን እንደሆነች ስታውቅ ማመና ቃታት በጣም ደንግጣ ነበረ። እንግዲህ እዛው አንድ ቤት እየኖረች ርግዙን ስትንከባከባት የነበረ ሴት ከወለደች በኋላ ደግሞ ልጇን በማግስቴው እንደነጠቀቻት ስታውቅ፣ በሷ ምክንያት ስትሰቃይ እንደነበረ ስታውቅ ህይወት መረጋጋት አልቻለችም ነበር። እንዲሁም ደግሞ ሳሮንን እገላታለሁ ብላ ቢላስባ አባት ነበረ ይሄ ሁሉ ሲያንሳት ነው ለሳሮን ሳሮን ስታሰቃያት ነበር የከረመችው ህይወትን። እንዲሁም ደግሞ በዛች በለጋጩጭ እንኳን አላዘነችም ነበር። እናትና ልጅን አለያይታ ስታሰቃያቸው ነበረ። ዴቭ እንግዲህ ብዙ ነገር አድርጓል። የእህቱን አረመኔነትና ነፍሰ ገዳይነት ስለተረዳ ከቤት እንዳትወጣ ዘግቶባት ነበር። ነገር ግን ሳሜ ከፍቶላት ሳሮን ከታገተችበት ክፍል ወጣች። እንዲሁም ደግሞ ዴቭ መቶ ካገተባት ቦታ ሲፈልጋት የለችም ነበር። ሳሮን የቲዳኖ ማኖ በር ከፈተላት ብሎ ሳሚን ሲጠይቀው፣ አንተ ያመሃል እንዴ እንዴት እንደስ ታደርጋለ አንተና አይደለ የከፈትክላት ብሎ ሲጠይቀው፣ እንግዲህ ባህሪያችን ያልተመቸው ሰው ቤቱን ለቀው መሄድ ይችላል። ይሄ ቤት እኮ የኔና የሳሮን ነው። ስለዚህ ባህሪያችን ማይመቻችሁ ከሆነ ለቃችሁ መሄድ ትችላላችሁ ብሎ ነገረው። ከዛም በኋላ እንግዲህ ያው እንደተለመደው ዴቭና ሳሚ ይናቆራሉ። እሩት እንግዲህ እስካሁን ድረስ እያደረገችው ነገር በስርዓት እያደረገች ነበር። አሁን ግን ህይወት እሩት የነ ዴቭ እህት እንዳልሆነች ሰማች፣ እውነታውን ደረሰችበት። ምክንያቱም ከሚኪ ጋር ሲያወሩ እሩት እንግዲህ የነ ዴቭ እህት እንዳልሆነች ሲያወሩ በጆሮዋ ሰምታ ነበረ። ይህን ነገር ደግሞ ማመናቅቷት ነበር። እሩት የነ ዴቭ እህት ካልሆነች ምን ልሰራ ነው እዚ ቤተሰብ ውስጥ የገባችው ምን እያደረገች ነው ቆይ ማናት የነ ደቭ እህት እያለች በጥያቄ አይምሮዋን ስታጨናነቅ ነበር እንግዲህ የህይወት መንገድ ወደ መጨረሻው ክፍል እየደረሰ ነው ሶስት ክፍሎች ናቸው የሚቀሩት ይሄ ደግሞ እውነት አውቆ ልጭ ልጭ ብሎ የሚወጣበት ህይወት የነ ደቭ እህት እንደሆነች እንዲሁም ደግሞ ሳሮንም ደግሞ ለሰራችው ወንጀል ሁሉ የእጇን አግኝታ የምትቀጣበት እንዲሁም ደግሞ እሩት ስራዋን የምትጨርስበት ይሆናል ማለት ነው። ሰላም ሰላም፣ ድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንግዲህ የህይወት መንገድ ቀጣይ ክፍልን ይዤ መጥቻለሁኝ። በዚህ ክፍል እንግዲህ አሁን ላይ ደብ እህቱን በጣም ስለጠረጠራት እየተከታተላት ነበርና እንዲሁም ደግሞ ሩት የህይወት ልጅ አግኝታት ካገኘቻትም በኋላ ደግሞ ወደ እናታቸው ቤት ወደ ደብረ ዘይት እንደወሰደቻት ስለደረሰበት እዛ ካለችበት ህፃኗን አስመጥቷትም ነበረ። እያንዳንዱን የሳሮንን እንቅስቃሴ እየተከታተለ ወንጀሏን ለማጋለጥ እየሞከረ ነው። ምክንያቱም አሁን ላይ እህቱ አረመኔና ጨካኝ እንዲሁም ደግሞ ወንጀለኛ እንደሆነች ስለደረሰበት። ሳሮን ግን አይኗን በጫዋች አሽታ አሁንም ወንጀል ከመስራት ወደኋላ አትልም። እንዲሁም ደግሞ ያም አልበቃት ብሎ በእህትና በወንድሟም ላይ እገላችኋለሁ እያለች እያስፈራራች ትገኛለች። ዴብ እንግዲህ በር ዘግቶባትም ከተዘጋባትም ቦታ ደግሞ ሳሚያ አስወጥቷት ነበር። ለምንድን ያገታችሁኝ እያለችም ስትረብሽ ነበረ። ይህም አልበቃትም ብሎ ደግሞ ሩት ጋር እሺ፣ ትንሿ ልዕልት ደግሞ ምን እየሰራሽ ነው? ቆይ እየሰራሽው ያለው ነገር አይበቃሽም? ቆይ ለምንድን ነው ከመንገዴ ዞር ማትይልኝ እያለችም እሩት ላይ ትጮህባታለች። እሩትም ደግሞ ስትናገራት ለምንድን ነው ማታከብሪኝ? እኔ ኮ ታላቅሽ ነኝ እያለችም ስትጮህባት ነበር። በስተ መጨረሻውም እንግዲህ እሩት ሳሩን ጨካኝና አረመኔ እንደሆነች ስትነግራት ጉሮሮዋን አነቀቻት። ከዛም በኋላ ሚኬ ይመጣና፣ እንዴ ምን እየሰራች ነው? ልግለት ነው እንዴ? አንቺ ጨካኝ አረመኔ፣ ነፍሰ ገዳይ ምን ልታደርጋት ነው? ልግለት ነው እሷንም? ብሎ ይጮህባትና እጇን ከሩት አንገት ላይ ያስለቅቃታል። ከዛም በኋላ ሳሮን እየሰማችውን ማመን አቅቷት ነበር። ምን ሰደብከኝ እኮ ሚኬ፣ እኔ ነው እንደዚህ ያልከው አለችው። አዎ ይሄም ሲያንስሽ ነው፣ ልትግለት ነው እንዴ አለና እሮትን ይዟት ይሄዳል። እንግዲህ ሚኬ እሩትን በጣም እንደሚያፈቅራት ግልጽ ነው። በተደጋጋሚ ፍቅሩን እየገለጸላት እሷ ግን አሁን ስላንተ ፍቅር ማስብበት ጊዜ አይደለም እያለች መንገድ ስትዘጋበት ነበር። ነገር ግን ጣልታው ሳይሆን መቅደም ያለበት ነገር መቅደም ስላለበት ነው። እንግዲህ ህይወት ያው እሩት የነዴ ብህት እንዳልሆነች ስለሰማች በቀጥታ እሩትን ጠይቃት ነበረ። ከዛም በኋላ እሩት አንቺ የነ ዴቭህት ካልሆንሽ፣ እዚ ቤት ምን እየሰራሽ ነው? ማናት? ቆይ የእነ ዴቭህት ብላ ስጠይቃት አንቺ ነሽ አለቻት። ምን ምንድን ነው የምታወሪው? እያወራሽ ያለውን ነገር ገብቶሻል? ምን ማለት ነው አንቺ ነሽ ማለት? እየቀለድሽ ነው እንዴ? እኔ እኮ ከልቤ ነው እያወራሽ ያለውት አለቻት። እንግዲህ ማመን ያለ ማመን የራስሽ ጉዳይ ነው፣ ተይ በቃ አለቻትና ሮጥ ጥላት ትሄዳለች። ከዛም በኋላ ህይወት በዚህም አላቆመችም። ከዴቭ ጋር ሄደች ሄደችና ዴቭ አንድ ጥያቄ ልጠይቅ እፈልጋለሁ። ቆይ ሩት እህታችሁ መሆኗን በደም ምርመራ አረጋግጣችሁ ውጤቱን አይታችኋል አይደለም። ስለዚህ ቆይ የደም ምርመራ ዲኤንኤ ምርመራ በገንዘብ ሊቀየር ይችላል እንዴ? ብላ ጠየቀችው። ዴብም ደግሞ አዎ፣ ምናልባች አንዳንድ ሰዎች ገንዘብ ካላቸው ውጤቱን ሊቀይሩት ይችላሉ አላት። እሷም ደግሞ አ ለዛ ነዋ አለች። ከዛም በኋላ ምንድን ነው የምትነግሪኝ ነገር አለ? ምን ተፈጥሮ ነው ይሄን የጠየቅሽኝ? ምን አዲስ ነገር አለ? የምታውቂው ነገር አለ እንዴ ብሎ በጥያቄ አፋጠጣታል። ከዛም በኋላ እሷ ምንም ነገር መናገር አልፈለገችም፣ ምክንያቱም መጀመሪያ ማረጋገጥ ስለምትፈልግ። እንደዛ ነው እንዴ? እሺ በቃ አሁን በቃ መሄድ ይኖርብኛል። ውሃ ደቅኘን የመጣሁት በቃ ልሂድ አለች እና ተነስታ ሄደች። ከዛም በኋላ እንግዲህ ሚኪ ደግሞ ይመጣና ዴቭ ምንድን ነው የተፈጠረው? የተፈጠረ ነገር አለ እንዴ አለው። አዎ ምንም አይፈጠር ነገር አለ ብለህ ነው አለውና ሄዶ ከጎኑ ቁጭ ብሎ እስኪ ንገረኝ ምንድን ነው የተፈጠረው ሲለው አንድ ነገር ታውቃለህ? እኔ በጣም አስመሳይና ውሸታም ሰው አልወድም፣ በጣም ነው የምጠላው አለው። ሚኪ እንግዲህ ዴቭ ያወቀበት መስሎት እያደረገ ያለውን ነገር እንዲሁም ደግሞ ስላጎቱ መርከብ ሞት ገዳይ እያጣራ እንደሆነ ያወቀበት መስሎት በጣም ፈርቶና ደንግጦ ነበረ። ይሄ ነገር በጣም አሳስቦታል። እንዲሁም ደግሞ ከቤት ወጥቶ እሩት ጋር ሲያወሩ በቃ ሁሉም ነገር መናገር ይኖርብናል ወይ ደግሞ መሄድ አለብኝ እያለ እሩትን ሲያስቸግራት ነበር። እሩት ደግሞ ሚኪን ለምን አስቀርተዋለች? ምክንያቱም እኔ ወድጄ መሰለ እንዴ እዚህ ነገር ውስጥ የገባሁት፣ ስለዚህ ትንሽ ጊዜ ብቻ እንድሰጠ ነው የምፈልገው። ሁሉም ነገር ራሴ ነግራችኋለሁ። ሁሉም ነገር ተበላሽቷል በቃ ከአሁን በኋላ ምንም ተደብቆ የሚቀር ነገር የለም። ስለዚህ ሁሉንም ነገር እስከምነግራቸው ድረስ አንተ ትንሽ ጊዜ ብቻ ስጠይ ብላ ሚኪን ትለምናዋለች። ሚኪም ደግሞ ስለሚያፈቅራት እምቢ አላላትም ነበረ። እንግዲህ ሳሮን አሁን በጣም ተጨንቃለች። ምክንያቱም እዛ ቤት ያሉ ሰዎች ሁላ ስለ ጭካኔዋና ስለ ነፍሰ ገዳይነቷ አውቀውባታል። ይህን ነገር ደግሞ እንዴት መሸሽ እንዳለባት ግራ ገብቷታል። ምክንያቱም አሁን ላይ በሁሉም ሰው ጣላት ሆናለች እና ሳሚ ደግሞ ለሕይወት ሄደና ሕይወት ሕፃኗን ከዚህ ቤት ይዘሻት እንድጠፍ ይፈልጋለሁኝ ምክንያቱም ሳሮን እንደ እብድ እያረጋት ነው ምናልባቸውም የሆነ ነገር ልታደርግ ትችላለች አላት። ህይወት ደግሞ ለምንድነው የምወጣው የተለመደ ነው አዲስ ነገር አለ እንደ ብላ ስጠይቀው ሳሚም ደግሞ ልጁ እንድትጎዳበት ስለማይፈልግ በቃ አንቺ እኮ የሚሉሽን ነገር አሳይም እንዴ ሳሮን እኮ እንደ እብድ እያረጋት ነው በድጋሚ ልትወስዳት ትችላለች ሲላት ህይወት በጣም ደነገጠች ምን ሳሚ ልጄን የወሰደቻት ሳሮን ነበረች ይህን ያክል ጊዜ ስታሰቃየኝ የነበረችው ሳሮን እናት ማለት ነው ብላ ስጠይቀው አዎ ሳሮን ነበረች ልጅን ያገኘቻት ሩት ናት ሩት ካገኘቻት በኋላ ወደነ ዴቭ ቤት ወደነ ዴቭ እናት ቤት የወሰደቻት እሷ ናት ይህን ነገር ዴቭ አልነገረሽም እንዴ እሩት እኮ ናት ያገኘቻት ስለዚህ የዚህ ሁሉ ነገር ተጠያቂ ሳሮን ናት ሳሮን ነበረች ህፃኗን አግታት የነበረችው አላት ሂወት ማመን አቃታት የልጇ አጋች ሳሮን እንደሆነ ስትሰማ እንደ እብድ አደረጋት ምን፣ ምን እየተካሄደ ነው? እና በእሷ ምክንያት ነበር ስትሰቃይ የነበረው። ቆይ እርጉዝኝ ተንከባክባኝ እንደ ወልድ ካደረገች በኋላ እንዴት እንደስታደርገኛለች ብላ እንደብድ አደረጋት። ከዛም በኋላ ሳሮን ደግሞ ምንድን ነው የሚያጫጩኋችሁ ብላ ስትመጣ፣ አንቺ ነበርሽ አንቺ አረመኔ፣ አንቺ ነበርሽ ልጄን ያገትሻት፣ አንቺ ነበርሽ በወለድኩ በማግስቴው ልጄን ወስደሽብኝ ስታሰቃይኝ የነበረው በአንቺ ምክንያት ነበር እንደዛ ሲሆን የነበረው አለችና፣ ቢላ አንስታ ልትወጋ ስትል ሳሚ መካከላቸው ገብቶ ህይወት፣ ተረጋጊ፣ እያደረግሽ ያለሽ ነገር ትክክል አይደለም፣ ቁጭ ብለን መነጋገር አለብን ብሎ ያረጋጋታል። እሷ ግን በልጄ ከመጡብኝ ለማንም አልመለስም አንቺ ነበርሽ ልጄን ስታሰቀየት የነበርሽው ብላ ልትወጋ ስትል፣ በያ አድርጉ፣ ሞክሪኛ ብላ አፍጣጠጋ ስትላት ህይወት ልትወጋ ስትል ዴቭ ገባና በመካከላቸው ገብቶ አገላ ለገላቸው ከዛም በኋላ ዴብም ህይወትን ይዟት ገለል አለ። ሳሚም ደግሞ ሳሮንን ይዟት ወደ ውስጥ ገባ። ከዛም በኋላ ሳሮን እያበደች ስለሆነ በሩን ዘጉባት። ከዘጉባትም በኋላ አሁን ላይ ተስፋ ቆረጠች። ሁሉም ነገር እንደተነቃባት ስላወቀች ያላት ምርጫ ወደ ውጭ ሀገር ሂዳ ራሷን ማራቅ ነበረ። እና አብራት ከሚሰራ ሰው ጋር ደውላ ትኬት እንዲቆርጥላት እና ከሀገር ውጭ መውጣት እንዳለባት ነገረችው። ሁሉንም ነገር እንዳመቻችላት ጠየቀችው። እሱም ደግሞ ችግር የለውም፣ እሱን አጠገብሽ ጋር ያለውን ችግር መፍታት ከቻልሽ እዚህ ያለውን ነገር እኔ ጨርሳለሁ ብሎ ነገራት። ከዛም በኋላ ሳሮን ያላት አማራጭ እባካችሁ ራሴን አሞኛል፣ መድኃኒት ልውሰድ፣ ክፈቱልኝ፣ ውሃ ያስፈልገኛል ብላ መጮህ ነበረ። አላሳዝናችሁም? ሳሚ ሳሚ፣ ክፈትልኝ ዴቭ፣ ሳሚ እያለች ስትጮህ ነበረ። ሳሚ ደግሞ የዋህ ለሳሮን መድኃኒት ልትውጥ መስሎት በብርጭቆ ውሃ ይዞዶ ይሄው ውሃው ይሄውና ጠጪ ሲላት በእርግጫ ስመታውና እሱን ወደ ውስጥ ወርውራው ከክፍል ወጥታ ትሄዳለች። ሳሮን ልታምልጥ ሙከራ እያደረገች ነው። ሳሮን በምንም ተአምር ማምለጥ የለባትም። ሩትም ከዛ ከቤት አልወጣም ሳሮን በፖሊስ ተይዛ የእጇን እስከምታገኝ ድረስ ሳሮን ሳትዋረድ ከዚያ ከቤት አልወጣም ብላለች። ሳሮንም ደግሞ ከሀገር ለመውጣት ሙከራ እያደረገች ነው። እንግዲህ የህይወት መንገድ ወደ መጨረሻው ክፍል እየደረሰ ነው። ምናልባት ሶስት ክፍሎች ነው የቀረው ተብሏል። እዚህ እነዚህ ክፍሎች ውስጥ ደግሞ ሁሉም ነገር የሚጋለጥ ይሆናል። ውድና የተከበሯችሁ የቻናል ቤተሰቦች አብራችሁ ስለቆያችሁ ከልብ እያመሰገንኩኝ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ።